አነባበሮ ነው። ይኸውላችሁ እዚህ ጋር እንጀራው ነሳያችሁ ውዴ፣ አያችሁ የፍርኖ ዱቄት እንጀራ ይኸው በጣም የሚያምር እንጀራ ነው የጋገርነው። እዚህ ጋር ደግሞ አነባበሮ እየጋገርን ውዶቼ፣ በጣም ነው የሚያምረው፣ አይደል ውዴ፣ አውሪ እንጂ በጣም ነው የሚያምረው፣ በጣም ነው ጣዕሙ ይለያል። ለሆነ በጣም እና ስደት ላይ ያላችሁ ሞክሩት፣ አይደል የኔ ውድ? አዎ ስንተኛ ማዳም ቤት ያላችሁ ዜ እንጀራ ሲያምራችሁ ሲያምራችሁ ጋብራችሁ ብሎ አንዳንዴ ስራውንም ታወጥ ታርጉት አትድከቡ፣ ዝም ብላችሁ ጥሩ ምክር ነው። የምንን እኮ ነው ውዴ፣ ግድ ነው ጊዜ ከሌላችሁ እኮ መስራት አይችሉማ። እኛሁን ስንት ስራ አለ፣ እሱን ትተን ነው አይደለም። ነው መቅደም ያለበትም ማስቀደም አደልሲገውዴ መቅደም ያለበትም ማስቀደም ቅልት ብሏል ግን ካሜራ ላይ ብዙ አያምርም። ትንሽ ከባህር ቀባት እኮ እንዳያልቅብን እኮ ዩት ሳያቸው ቀረብ በርግሻ ሳያቸው በርበሬ አለው፣ ብዙ ምን የሌለው ነገር አለ። በጣም አሁን ይች ማሪ ከሻይ ጋር በቃ አማረሽም። አነባሳችንን እንበላለን። በድጋሚ ችግር ያለ እንበላና ድጋሚ ምንበላ መጀመሪያ የበላን ውስጥ እዚህ ሀገር ዳቦ ረስተሽው ነው እንደሱ። እኔ ደግሞ ምሳ መስሎኝ አፋጭ እስኪ ወይ እንደዚህ ታክታክ ታክታክ ሲል ሲያምር አያምርም አሁን? ከዛ ሁለት ሁለት ይደርስልና፣ በርበሬው ራሱ በጣም ነው የሚያቃጥለው። ታክ ተክተክ ታክ ታክ ሲላሳችሁ አንቺ ብዙ በደንብ አትቀርጪም። አያችሁት እንዴት እንደሚያምር ወዶች፣ ሲያምር አካብጅስኪ ውዴ፣ ለዳም አካብጅስኪ፣ ደስ ይላል። ሆነስ አሁን ይሄ ስሩ እንትኑ እንጀራው ከስር ቀላ ሲል እንዴት እንደሚያምር፣ ውዶቼ ከዛን ከድነን አለን። በሰል እንዴ ከደኑት፣ እዚህ ጋር እንጀራ አለ አይደለም እንዴ ውዴ? አዎ እንጀራ አለ፣ እዩት። ይሄ የፍርኖ ዱቄት እንጀራ ነው ቢባል ማን ያምናል? ማን ማን ያምናል? ማን ያምናል በይ። ይሄ የመጀመሪያ እንጀራ ነው። የመጀመሪያ ነው ይሄ ደግሞ ከስድ ለምንድነው? ቀለ ያለ ምናምን ብላችሁ የምትቆምቱ ልስኖር ትችላላችሁ፣ ግን እነግራችኋለሁ። ጥቁር አዝሙድ ስላለው ነው። ሹሎቼ ያጣፍጣል። ምናምን አቦካ ኩን ከፈለጋችሁ ኮሜንት ጻፉ። ስናቦካ ምናምን እንትን እንላችኋለን። ዱቄት ማመስ ምናምን አያስፈልግም። አደ እንዲሁዴ ሲያምር አሁን በኋላ አተርክክ ወጥ እንሰራላ ቪዲዮ እንሰራላ። በእውነት ሽሮአችን እንደሆነ አልቋል። ምን ይደረግ? ሁለት ወዳም እዚህ ተቀምጦ መቼም አይ ቆይ እዩት ግን ማሪ ስልክ ላይ ቅልት ያል አደለም በኖርማል እኮ በጣም ይቀላ ነው አይደል? ከዛ ወዴ ይሄንን እንደዚህ እናጥፈዋለን። አጥፊ አጥፊ፣ ከረባውን አጥፊ። ያው ከዛ ውዶቼ እንትኑ የታለ? ይሄ ማሪ ኖ ኖ ኖ ኖ ጠብቁኝ፣ መጣው። እሺ ከዛ በዚህ ጫን ጫን ጫን ጫን ታደርጉትና ከዛ እንደዚህ ትቆርሱታላችሁ። ለሳሪና ለሳምሪ እኔ ሚቱ ባለኝ ወይኔ ሰብስክራይብ አርጉ፣ እስኪ አርጉኝ በያንቺ ሰብስክራይብ አርጉ። አታወራም እስኪ እናት ሁለት ወይ ኔ እናት አውሪ። ሰብስክራይብ አርጉኝ ውዶቼ፣ እንጀራውን አይሾና እስኪ። እዚህ ላይ ሰብስክራይብ አርጉኝ ምናምን እንደይ ማርያም፣ አዲስ ጀማሪ እናት ሰብስክራይብ እስኪ ለፍልም በዚህ እንኳን ይከፍላል። አቢቱ ያረጉሻል፣ በእውነት ያረጉሻል። በጣም መልካም መልካም ልጆች አሉ። እግዚአብሔር አይደለም እንዴ ከሰባት ሰብስክራይብ ሀምሳ ስድስት ሰብስክራይብ አስገቡሽ እኮ አይገርምሽም? ከዛ እዚህ ጋር እናደርገው እና እዚህ ጋር እንገራችናለ። ወይ ማሻላ ፍል ማሻላ በእውነት ሲያምር በጣም ነው የሚያምረው። መጋገሪያችን ይሄ ነው። ይሄ የፓንኬክ መጋገሪያ ነው። ሽዶች ከሌላችሁ ይሄ በመጥበሻ በለስላሳው መጥበሻ አዙሪያው እንክያዥ ከዛ ማር የቆየ ፒዛውን መቁረጫ አላምጠ እሱ ነው አሪ እሺ በይ እሺ፣ ሰብስክራይብ አርጉ ሌኔ እስክመጣ ድረስ ሰብስክራይብ አርጉነ አርጓት፣ በእውነት አድርጓት። እኩል እኩል ማድረግን እንዳንማትን እንዳንጫረስ እዚሁ ችግር የለውም። ኦዲየንስ ይዳኛናል። አዎ ትክክል። ኮሜንት ጻፉ። ያንቺ ትልቅ ነው። ወደዛ በኩል ያለውን አስጣ። ትልቅ አዎ። እንግዲህ እነሱ ራሳቸው ይዳኛናል። ወደዩ እሽ ታ ወይኔ አሁን ችን በቃ ትኩስ የቅመም ሻይ አንቺ ሻይ ማፍላት ትችያለሽ። ወዴ እሺ ጉርስ አድርገን ስራው ራሱ ምንም ስራው አይታወቅም። ልክ ነው። ከዛ በኋላ ደግሞ ምን ወጥ እንስራ? ዛሬ ደስ ያለሽ ጎመን እንስራ። ጎመን አለና እንሰራለን። ከጓሮ እንቆርጣለን፣ እንችግራለን። ወይኔ ሲያምር ቆይ ከፈትል አድርገውማ፣ እውነት እዩት፣ አያችሁት? እህ ማሻአላ፣ ተመስገን አምላኬ። እየሰራችሁ ብሉዶቼ አብሶ እንደኛ ማዳን ቤት ምሰሩ። የታባቱ ዩቱብ ደግሞ ስሩ። እን ምንድነው እንደማመር እንደማመር ማለት ሰብስክራይብ ሲያደርጉ ሰብስክራይብ እናደርጋቸዋለን ማለት ነው። ከዛ ውዴ አ አ ከዛ ሻያችንን ፈላና ክፍላችን ይዘን ይሂደን። ዛሬ በቃ የረፍት ሰዓት ነው። ተማሪዎች እዚህ የሉም? የኛ ውድ የኛ ውድ ማዳም ደግሞ ክፍሏ አተኝታለች ብታይ። ካሜራ ነው፣ ምን ችግር አለው? ምግብ ነው ይዘን የምንገባው። ስራችን እንጨራርሰናል አይደል እኔ ልጆቹን ሸኛኘሁኝ ሸኘው ሳምሪ ቤት አጸደጅ በቃ ሁለት መሆን ትርፉ ይሄ ነው ማርዬ ቆይ መጠሁ አሁን ነይ እዚህ ዋው ድምፁ ይገባል እዚህ ውዴ አይ ሳምሪ እንደው ለመስራት ያለች ጉጉት ውዴ ከዛ ምንድን ነው የምናደርገው አዎ ቤታችንን ሳምሪያ ያጸድታለች ከላይ እስከታች ፏ ብሏል። እኔ ልጆቹን ሸኛኘሁ ሸኘው አይደለም እንዴ አዎ ከዛ ቤታችን ንጹ ነው። ሻይ ጠጣን፣ ዳቦ በላን። አሁን ደግሞ የኢትዮጵያ ምግብ ስለሰራን አነባበሮ እንበላለን። እንጀራማ በጣም እንበላለን። ሰብስክራይብ እያደረጋችሁ ውዶቼ ሰብስክራይብ በይ፣ ሰብስክራይብ አድርጉኝ አርጉ ከሳምሬ ስር ከዚህ ስር የኔ ሊንክ አስቀምጣለሁ እና የኔ እንኳን ወደ አስራ አንድ ሺህ ምናምን ደርሶልኛል። በጣም ነው የማመሰግነው። የሳምሬ ቤተሰቦች ደግሞ ሀምሳ ስድስት ሰዎች አላችሁ። እኔንም አድርጉኝ ትያለሽ። ከዛ ውዶቼ ሊጡን አቦካኩን ማየት ከፈለጋችሁ ኦኬ፣ ስናቦካ ሳምሬ ስታቦካ እኔ ቀርጽና ታዩታላችሁ። ከዛ ውዶቼ ዩት ሳሚ መቸን በቃ አንተኛ ሁን ምን ይመስልሻል? እዚሁ አነባበሮን እየበላን ወጥ እንስራ። አዎ፣ ሰብስክራይብ እያደረጋችሁ ግን። በቃ አንቺ ምሳ እረሳሁት። ለካ ሰዎቹ ምሳ ይበላሉ ወይ? ጉድ መርሳሴ። ከዛ ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉ። በእውነት እስኪ ለፍልን ማሬ ከማዳም ቤት መውጣት አልሰረችም። ደስ መውጣት አልፈለግሽም? በጣም እኔ ምፈልጋለሁ፣ ግን እንዴት ብለን ማሬ ጌቱ የቱ መክፈል ከጀመረ እኔ ጌታ ወይ፣ በቃ በቪዲዮ እንወጣለን። በቪዲዮ እንወጣለን። እንዴ ግድ ነው። ለምን ይከፍላል? ይከፍላል፣ ክፈቱ ብለው ነው ያስከፈቱን። ስለዚህ ለነገሩ ማሬ ባይከፈል እንዴት ይውላ ሰው ዩቱብ ይሰራል ሳስበው ምኑን አውቀ ነው? እኛማ አይ ማሪ ብዩ ምን ችግር አለው? ቢዩ። ከዛ ምልልሽ ነበረ። ዩቱብ እንዴት ላሳያቸው? ቆይ ውዴ፣ ቆይ ሸፈን አድርገሽ፣ ሸፈን ፈን። ከዛ አቤት ይውላችሁ፣ ይሄንን አነባበሮ ላይ የጨመርኩትን ነገርም ከፈለጋችሁ ኮሜንት ላይ አዎ ጻፉ። እኛ አሰራሩን ከነ መጀመሪያው እናሳያቸዋለን ውዶቼ። እርሾ እንዴት እንደሚደረግ እንዴት እንደሚቦካ ምናምን እንነግራቸዋለን። አይመስልሽም ውዴ? አዎ ጮክ በይ እንዲሰማቸው። ከዚ የእኔ ውድ እና ማሮቼ መልካም ቀን ይሁንላችሁ። ሰብስክራይብ እያደረጋችሁ አበረታችሁን። ማርያምን እኛ መጥፎ ነገር አናወራ ማርያምን አንፖስትም። እንደው ድብን ብሎ አይከፈለን እንጂ። አዎ ሰውን እንደዚህ የሚያሸማቅቅ ነገር አሁን ሰው ለመታወቅ በጣም እንትናን አሁን፣ ሮዛ ያቺ ሮዚ፣ አሁንም ደግሜ ልንገርሽ ውዴ የሆነ ዩቱብ ዩቱብ ላይ ዩቱበር ላይ ቀርባ ሮዚ ማለት ነው ወንዶች ሽንት ቤት ሲገቡ ያስቁኛል አለች ለመታወቅ እኮ ነው ይኸውልሽ እኔ ራሱ ገርሞኝ ነበር ከዛ ለካ ለመታወቅ ነው እኔ አሁን አሁን እኮ ነው የሚገባኝ እንዴት እንደዚህ ትላለች ብዬ በጣም ተናድጄ ነበረ በእውነት አንዳንዶቹ ደግሞ አንዳንዶቹ ደግሞ በቃ ታውቂያለሽ ራቁታቸውን ሆነው ይሆናል አይደለም አለባበሳቸው የሚደብር እንደዛ ሆነው ምናምን ይወጣሉ እብድ መስለ ይወጣሉ ምናምን። እኛ እንደዛ መሆን አንፈልግም። ውድ ያስበሸዋል። አንድ ሺ ሰብስክራይብ ቢሞላ እና ሰዓቱ አራት ሺ አሁን ሰዓቱ ነው እኮ የሚከብደን አሁን እሱ ቢሞላ በቃ ተከፋይ እንሆናለን። አሉ አሉ ነው ወይኔ፣ የመጀመሪያ እንደው ሲከፈለን በቪዲዮ ሁለታችንም እውነት በቃል። እስኪ ወይኔ እውነት፣ ሁላችሁም ክፈቱ። ግን ዩቱብ አሪፍ ነው አይደል? ወዴ በእርቱ እንበረታታ፣ ሁላችንም እርስ በርስ እንደጋገፍ። ወይ ጉድ እኔ ግማሬ ማሪ ብዩ ብዩ እያለኝ ነው ዝንብዬ። ሻይ ራሱ ባናፈላ ፌቃ እያጠብሽ ነው፣ አትዋሽ መቻ ፈላሽ ላፈላ ብለሽ ሄደሽ፣ ላፈላ ብለሽ ሄደሽ የቃያ አጥብሽ ነው ያለሽው፣ እንደዛ በያ ታዲያ፣ አሁን ውሸት ነው። ከዛ ውዴ ውዴ፣ ምንሽ ነበረ ድንች ወጥ ብንሰራስ? ነገር እንወፍራለን። እሱ ምስር ደብን ያለ ምስር ወጥ እንሰራለን። እውነት ዶሮ ዶሮ ወጥ የሚል መቼ ነው ግን? ነው አሁን ትንሽ እንተኛ፣ ና አንድ ሰዓት ተኩል ምናምን የሚሆን እንተኛ። ምን ይመስልሻል? ከዛ እኔ እዚህ ጋር የምሳ ሰራለሁ አንቺ ወጥ በጎን በቃ ይሄን ቤት ዛሬ የኢትዮጵያ ቤት ነው የምናደርገው አይመስልሽም? ይመስለኛል በይ ይመስለኛል፣ ልክ ነሽ። ይኸውላችሁ ለዩቱብ አዲስ ናትኝና አይናፋር ናት ሰብስክራይብ እያደረጋችሁ አይን አውጥ አድርጓት እና ወዶቼ ማሪ ውሃውን ዚግ ማቋይ ስራው የት ይድብሻል? ነገ እኮ ወደ ኢትዮጵያ እንሄድም። ማሬ አንዴ እኛን ነው የሚጠብቀው። በኋላ ኦኬ፣ እየሰራውልሽ እና ማሮቼ፣ በጣም ነው የምንወዳችሁ የምናከብራችሁ። ማርያምን መቼም እንደኛው ማዳም ቤት የሚሰሩ ካልሆኑ በስተቀር ሌላ ሰው እኛን ሰው ብሎ ሰብስክራይብ አያደርገንም። እንደኛ ችግርን የሚያውቅ በሰው ፊት የተገረፈ ጎንበስ ያለ እንዲያልፍልኝ ብሎ እንደዛ እንደዛ አይነት ሰዎች ካልሆኑ በስተቀር ሌላውማ ማሬ እነዚህ ብሎ ንቀውን ነው የሚያልፉት። እኮ የኛ ቢጤዎች ግን ያዝናሉ። እውነት አይመስልሽም? አይ ወይ እንጀራ ማሬ፣ በስመ አብ፣ እንጀራ የጋገርኩበት ራሱ እጄ፣ ወይኔ እጄ ከሳ ሩዝ ማታ ሊጥ ያሾውበት እኮ ነው። ወይ አቤት አቤት አቤት፣ እጀ ጉርድፍ ድፍ ብሏል። አያችሁት? በማዳም ስራ ግን ይሁን ችግር የለውም ደመወዜን፣ እያሰብኩ እያሰብኩ እረሳዋለሁ። ወይኔ ማሬ ድካሚው ለጥፍት ይላል ይዛኔማ የሆነ አብሶ ብርም መንዘር ስታስቢው እንኳንም መጣሁት ያለች። ግን እንደኛ የሚሆኑ ሰዎች ብዙ ናቸው። አንዳንዴ ሩ ከሚደርስ ድረስ ወይ ብለኝ ደርሶ ወራው ጮክ በይ እኮ እኔም እንኳ አንዳንዴ እንደዛ አስባለሁ። ዶክተር ማይበላውን ብር እየተከፈለኝ ለምን ለማማራት ያለች ማዳም እራሳችን እናጽናናለን በጣም ከተሳሳተ ተሳሳተ ነው። እኛውን አሁን አንቺ እዚህ ጋ አንድ ብርጭቆ ጭቆ ብትሰሩ ችግር የለውም። አዎ ማሪ፣ ውሃውን እየዘጋሽ አረ የኛ ደግሞ እግዚአብሔር ይመስገን የኛ ሰዎች በጣም መልካም ናቸው ማርያም በጣም በጣም ወይኔ ቢላዋውን አሳየውት ማሬ ቆይ እንሸፍነዋለን እሺ ለዩቱብ ጥሩ አይደለም ማለት ከዛ እንዳማሮች ማሬ ውሃው ግን ኦሹ እያለ ድምፅ አይሰማ እኔ ማሬ ዩቱብ ስሰራ ቪዲዮ ስሰራ ኦሽ የሚል ድምጽ መስማት አልፈልግም አይደለም፣ እንዴ ውዴ! ወይኔ ዛሬ ግን ደስ ብሎኛል። ለምንድን ነው እኔ እውነት ደሞዜን ሰጋግርና የኢትዮጵያ ነገር፣ ምግብ ሳገኝ ደስ ይለኛል። ከዛ ከዛው ውዴ ሰሞኑን ደግሞ እንጀራ ቢያመጣልን ማሪ ላውራበት የኢትዮጵያ እንጀራ ይሄ ፍርኖ ዱቄት ኮ ነው። እዴ ለማሰብ ነው የጤፍ እንጀራ እንዲመስልሽ ለማሰብ ነው። ግን ይጣፍጣልኩ ይሄ ማርያም፣ ጥቅልል ጥቅልል በቀደም፣ አሁን ስንት ቀን በላል። እንዴት ሴትያችን ራሱ ገርሟት እንዲ ሁሌ ከበዝ ነው እንዲ ያለች። እግዚአብሔርም ብላኛለች። ሩዙ ሰዱ ስትል ማለት ነው እንትን እንጀራለን ኢትዮጵያ አልኳትኝ። ከዛ ጂጂ ሁል ጊዜ ሩዝ ሩዝ ነው እንዲያለ ምንድነው፣ ሁል ጊዜ ከበዝ ነው እንዲ አለች። ከዛ ወጥ የተለያየ ሰርተን ነው አልኳት። ኦኬ ሩዝ ከጎኑ አድርጉበት አለች። ሩዝ ከጎኑ አድርጉበት ስትል እኮ ነው ከጎኑ ነው አድርጊ። ቃሏን ለማክበር የበላሁት ትዝ አለሽ እና እና ወዶቼ የማዳም ማዳም ቤት ምሰሮ እህቶቼ፣ የኔ ወርቆች፣ ማርያምን እንዲህ ስል እያካበርኩ ይመስላል። ግን ወርቅ ነን ለራሳችን። እዛ ያሉት አንዳንድ ጋጠወጦች ክብር ባይሰጡንም፣ እኛ ለራሳችን ክብር መስጠት አለብን። አይደለም እንዴ? ግን አንዳንዴ ስደት መኖር እኮ ጥሩ ነው ጉዴ። እኔ አሁን ይኸውልሽ፣ ስለ ሃይማኖቴ ብዙም አላቅም ነበር። ጠንካራ ትሆኛለሽ በጣም የሆነ ነገር ሲከፋሽ፣ አሁን ኢትዮጵያ ብትይኝ በጣም ማሪ፣ አይ ልባችን ማሪ። በንጹህ እና በንጹህ እኮ ነው ምርር ስንለው በጣም ከዛ ከዛ ይኔ ውድ እኔ ማውሬ ረሳለሁ በማል በማል ምን ነበር ያልኩት? አዎ በእውነት አንደኛ በሃይማኖት ጠንካራ ትሆኛለች። ሁለተኛ ነገር አስተሳሰባችን ራሱ ራቅ ይላል። ለሰው እናዝናለን። ለምንድን ነው ግን? አሁን ለምሳሌ እድሜሽ ደስ አይደለም። ወደ እዚህ ሀገር ስትመጪ፣ የሰው ሀገር ስትመጪ፣ ለሰው መኖርን ትማሪያለሽ። በጣም ትሁት ትሆኛለሽ። ማርያም፣ ስሜቱ ግን ደስ ይላል ማለት። ለዚህ ክብር ያልበቁ ብዙ ናቸው፣ ብዙ አንቺ የምትናገሪው ፍሬ ነገር ነው። ሳስበው እኔ አንዱን ከአንዱ ነው የምደበላልቀው። ያባቱ ወይኔ እና አንዱን ከአንዱ ነው የምደበላልቀው እኔማ ሳወራ። ማሪ እኔ ከአንቺ በላይ ኑሬዋለሁ። ግን ሳስበው ግን ልንገርሽ አዎ ኢትዮጵያ ልገባ ነው ጉዶች። በዚሁ አጋጣሚ ዩቱቤን ከስር ሊንክ አስቀምጥላችኋለሁ እየገባችሁ አበረታቱኝ፣ በእውነት የእኔ ፍቅሮች። እና ውዴ ልንገርሽ አሁን ኢትዮጵያ እያለን ማለት ነው ቤተሰብ ሲቆጣን ወይ ሰፈር ሰው ምናምን፣ ብቻ ከሰው ጋር ስትጣይ ተናደሽ በቃ ልትሳደቢ ትቻለሽ፣ የሆነ ነገር ልትወደጉኝ ትቻለሽ። አዎ እዚህ ግን ዋጥ ነው የምታደርገው። እና ደግሞ ከዛም ሲናገሩ ውስጥ ትውጫለች። እና ፈጣሪ የዛን ኮን ፈጣሪ የምናውቀው በጣም በቃ ሲጀመር ጽኑ ሰው ትሆኛለሽ። ከዛ ደግሞ ከልብሽም ነው በቃ አትሳደቢ፣ ነገር ፈጣሪ ትዕግስቱን ስጠኝ። ትዕግስቱ እኔ እንደዚህ ነው ምለው ስናደድ ውዴ እንደ ሰው ምናምን እንደዚህ ማልቀስ ምናምን እንድሮ ቀረ። እንደው ትዕግስቱን ስጠኝ እንጂ ሌላ ምንላለው። ከዛ ወጥ ቤት ሄድና፣ ማሬ ጥቁር ቡና ነው የማፈላው። ከዛ ቡና ይናፈላለው። ውዴ እንደው ቸኮሌት ነገር ደስ ይለኛል አብሬ ከሱ ጋር እውነት። ከዛ ቁጭ ብዬ ትዕግስቱን ስጠኝ እንጂ ብቻ ባለቅ ሰው ምን አረጋለሁ ምን ብቻዬን ባለቀስ ምን ዋጋ አለው እያልኩኝ? ከዛ ወይ ቲክታክ ወይቱ ምናምን ስገባ ይለቀኛል። በስማም እያወራን ይያወራ ንቃጥ በሽ ጨረስሽ፣ ጎበዝ እዚህ ጋር መቆም ይጠቀመኝ ወይኔ እናቴ እና ወዶቼ በጣም ነው መልካም ቀን ይሁንላችሁ። መቼም ሰብስክራይብ ወይኔ ስንት ሰብስክራይብ የምናገኝ ይመስልሻል ግን አን አንገባም እንገባለን ምኞት አይከለከል አንቺስ በዚያ ያንቺ ደግሞ አስር ሰው ካደረገሽ ራሱ ማርያምን በጣም ትልቅ ነገር ነው ብዙ ሰው እኮ አያደርግሽም እያዩ እየሰሙ ያሳልፋል አሁን ያኛውን የሆነ ቪዲዮ ማሬ አንድ ሺህ ሁለት መቶ ምናምን ሰው አይቶልሻል ግን ሰብስክራይብ ስንት ነው ሰላሳ ሰው ነው መሰለኝ አደረገሽ እሱንም እንደ እኛ አይነት ምስኪኖቹ ማርያምን እና ማሮቼ? መልካም ቀን ይሁንላችሁ። ትንሽ እንተኛ እስኪ ማሮች እና ባይ ባይ እሺ፣ ነገ እንገናኛለን በሌላ ነገር። ውሀ ስንጠጣ እራሱ ብንቀርጽ ወይኔ። እና ማሮቼ ባይ ባይ እሺ፣ ደስተኛ ሁኑ። ደግሞ አይደለም ዲ ውዴ፣ ግን አይሰማም ያልሽ ድገሚ። ውሃውን ዝጊው። ምንም ቢከፋችሁ ሐዘናችሁን ዋጣ አድርጉ። ምክንያቱም ቢከፋን በእኛንም ጨምሪ ውዴ ምንም ማድረግ ስለማንችል፣ ታዲያ የትንጫዋጭ ጮኋል። ወይኔ እውነት በሳችን ዛሬ ወደናመመኝ እና ወዶቼ አይ፣ አቤት እኔ ኮማሬ የሚጮበት ቦታ ቢኖር ዬ አንዴ ከልቢ ብጮህ እና የውስጤውን ላይ ጠፋ ነበር። ወይ የታፈነ ጮህት አለበት፣ ግን ሁሉም መጮህ ይፈልጋል። ትጩ ምን ላይ ያለው አሁን ላይ ያለው ህይወት በጣም ከባድ ነው። ሳምሬ ስታወራ አረጋ ያለች ናት። ውዶች ሆነ ሰብስክራይብ አድርጓት። በጣም ጸባይኛ ናት በአካል እራሱ። እኔ ግን እኔ ቀጭቀጭቀጭ ነው ሰራም ሳወራም። ለምንድን ነው ግን ውዴ? ነው አንዳንድ ሰው ግን ተፈጥሮ እንደኔ ነው ውዴ። ሲያወራም በጣም ይፈጥናል ሲሰራም ይፈጥናል። ግን እንደዚህ አይነት ፎቶ ላይ ያረጅማሉ ትያለሽ? ምኑ ነው የዳበረው? በቃ ወኔ ነው ወኔ፣ ወኔ በይ እና ማሮች፣ በቃ ደህና ዋሉ እያልኩኝ 24 ደቂቃ አወራን። በስመ አብ ግን ምን ችግር የለውም። ላይክ እያደረጋችሁ ኮሜንት ጻፉ። ስለኛም ቀስ ብላችሁ አውሩ። ማለትም ከፈልጋችሁ ማለት ትችላላችሁ ብቻ ጥሩ ጥሩ አስተያየት ጻፉልን። በተረፈ ውዶቼ ከስር ሊንክ አስቀምጣለሁ። አበረታቱኝ። ባይ ባይ። ወዳችኋለሁ።